ነገሮች ከታውቂ አይ እርግጠኛ ነሽ አዎ ሰላም የት እንደተወለድኩ አለቅ ነፍስ ካወቁ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው የቱ ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው እ ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሺ ደግሞ የጓደኛ ልጅ ናት አለ። አዎ ሰላም፣ ከጋሺ ጋር ግን እንዴት ተገናኛችሁ? የተገናኘ ነው መቼም። በአጋጣሚ ነው ብለሽ አት የሰላም ነገር እንዴት ይሻላል? ሰላም ሰላም፣ የኛ አዎ፣ ሰላም የኛ ምን ማለት? ምን ሆነች? ፊቴን ያኮሳተርኩብሽ በጠየቅሽኝ ነገር ነው። እና ደግሞ ለማድረግ የምትሞክሪው ነገር ለእኔ ጥሩ ስላልሆነ ምንድን ነው ጥሩ ያልሆነው? እናታ ግን በጣም ጨካኝ ና እኔ ወድጅ አለው ስል አንተ ግን እንዳቴ ነው ማይሻልከኝ ጭራሽ ኮ ነው ማይባለው። እሺ ምን ልበል? ታነባ አይደል? ስለ ሴት ልስሜት በደንብ ነው የምታውቀው። ብታስበል ኑሮ እንደዚህ አትለኝም ነበር። ሄቢ እኔ እኮ ምንም ክፉ ነገር አልተናገርኩሽም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ነገር ሰላም ነው። እንዴት ናችሁ እናንተ? ዛሬም እንደ የተለመደው በአዲስ ቪዲዮ ብቅ ብለና ማለት ነው። ውዶች፣ እንግዲህ ላይክ በማድረግ ቪዲዮውን ጀምሮ እስከ መጨረሻ ማየት ሀሳብ አሴታችን አስቀምጡልን። እንግዲህ ዛሬ ዳጣ እናቷ ወይም ሰላም በነገራችን ላይ ዳጣ እናት ሰላምነት ታውቃላችሁ ጋይስ። እናቷ ሰላም ነች ወይም ሰራተኛዋ ማለት ነው። የነጋሽ ደረጃ የሰራተኛ እናት። እንግዲህ እናቷ እንግዲህ እዚህ ቤት ዳጣ ከመጣች ጀምሮ ሰላም ብዙ ነገሮች እያየች ነው። በቃ ማለት የሆነ የሚሰማት ስሜት፣ ብዙ ፊሊንግ አለ። በቃ ጠረኗ ምናምን ራሱ ስታያት፣ ዲያጣን ስታያት የሆነ የሚሰማት በጣም የሆነ ልዩ ስሜት አለ እና በባለፈው ራሱ ዳጣ ከዚህ ቤት አብይ ስታባረራት እሷም እንግዲህ እወጣለሁ ብላ ነበረ። በቃ ዳጣ ከወጣች እወጣለሁ ነበር ያለችው እና እንደገና ስትመለስ ደግሞ በቃ ትቼዋለሁ አለኝ ማለት ነው። እና እንደውም አብይ ዛሬ እየጠየቅቻት ነበረ፣ አንቺ ከዳጣ ጋር ምንድን ነው ግንኙነትች? ቆይ አንዴ እወጣለሁ፣ አንዴ ይገባሉ እያልሽ እምትይው? እሄዳለሁ ብለሻል ነበረ አርፈሽ ተቀመጪ። ከዳጣ ጋር ድጋሚ የሆነ ግንኙነት ቢኖርሽ ሁለታችሁንም ነው እንግዲህ ተዚህ ቤት ማባራችሁ፣ እያለቻት ነበረ። ና ቤጊ እንዴ ምን ሆነሻል? አቤጊ አሟሻል እንዴ ጤና አይደለሽም? እያለቻት እያለኝ ነበር ማለት ነው እንግዲህ ሰላም ከብዙ ጊዜያት በኋላ ዳጣን የተወለድሽ እንዴት ተወለድሽ? እንዴት እዚህ ቤት መጣሽ? ብላ እንግዲህ ጠበቅ ያለ ጠንከር ያለ ጥያቄ ጠይቃታለች። ዳጣም እንግዲህ እንዴት ጠየቅሽኝ? መጀመሪያ አንቺን ንገርኝ እያለች ነበር። አይ አንቺን ሳን ነግሪኝ ሌላ ነገር መጀመር የለበትም ብላ መልሳት አሌ። ከዛም እንግዲህ ዳጣ በቃ ያው ከብዙ ደቂቃዎች በኋላ እንግዲህ አስፋ አስተው እንትን ካለ በኋላ እኔ ተወልጄ ያደኩትበት አላቅም ግን ራሴን እኔ ራሴን ሳውቀው የአዲስ አበባ ጎዳና ላይ ነው ያገኘው። ስለዚህ እኔ ጎዳና ነው ያደኩት፣ የት እንደተወለድኩኝ የማውቀው ጉዳይ የለኝም ነበር ያልቻት። ኦኬ መጀመሪያ ላይ እንደምጠሻ ወራሹ ታሪክ የራሴ ታሪክ ነው ነበር ማለት ነው በኋላ እንደገና ድሬዳዋ ነው የተወለድሽ፣ እንደገና ደግሞ ጋሽ ደረጀ ደግሞ የጓደኛዬ ልጅ ናት ብሎ ያወራው እንጂ፣ ኦኬ ለካ የመጀመሪያው ታሪክ ሽ የራስሽ ታሪክ ነበር ማለት ነው ነበር ያለች፣ ሰላም ና አረ፣ አይደለም ሰላምዬ ምናም ብላ እንግዲህ ዳጣ የምትለው ነው የጠፋችባት፣ ና ዝም ነው ያለችው። ያው በኋላ እንደገና እሺ፣ እሱን ታየውና፣ አንቺ ና ጋሽ ደረጀ እንዴት ተገናኛችሁ ብላ ነበር ጥያቄውን የጠየቀቻት። በቃ እንዲህን ስትጠይቃት ዳጣ በጣም እንደነገጠችው፣ እንዴ ሰላምዬ፣ እንዴት ጠየቅሽኝ ምናምን ስትላት፣ አይ በቃ ማወቅ እፈልጋለሁ። መቼም በአጋጣሚ ነው ልትኛት፣ ሞከሬም አይደለም ስለዚህ እንዴት ተገናኛችሁ ነበር የተገናኛችሁበትን ሁኔታ ማወቅ እፈልጋለሁኝ ብላን የጠየቀቻት እንግዲህ ዲያጣ በቃ ማለት እምትለውን የጠፋባት ማለት ነው። አዎ በአጋጣሚ ነው በአጋጣሚ ነው ሽም አትኝም ብላታለኝ እና በአጋጣሚ ነው እንዲያትል አስቀድማ እንትን ብላታለኝ። አይ አይደለም እኔ እናሱማ በቃ አባቴ ነው ወይ ብላ ሌላ እንትን እንዲያትል ሌላ ሌላ ፕሮሰስ ነው። ስለዚህ አይ እንግዲህ ያው የአባቴ አስተዋውቀ ነው፣ አባቴ ደውሎለት ነው ምናምን የጓደኛ ምናምን ብቻ የሆነ ነገር ብላ አሁንም እንደምትዋሻት አልጠራጠርም። ሰላምን ማለት ነው። ምክንያቱም እውነታው ገና ሰዓቱ ስላላድላሆን አሁን መናገር አትፈልግም። እንዲያጣም በቃ ሰላም ግን የውስጧ የሆነ ውስጧ ላይ ያለ ስሜት ስላለ ጠይቃታለች ማለት ነው። ሌላው ጋሽ ደረጀ ደግሞ እንግዲህ ወይዘሮ ማርታ እንዴ የሰላም ሰላም ጉዳይ ምን ይሻላል? ይህን ያክል ጊዜ የኛን ቤት እንደጠረገች ኖረች፣ ካሁን በኋላ እንኳ የራሷን ህይወት ጀምራ እንዲት ኖር እንፍቀድላት ያለች ነበረ። እና ጋሽ ደረጀ በጣም ነው ድንገጠው ማለት ሰላምን እንዴት እንዳነሳች ድንግጡ ማለት ነው። ምክንያቱም አሁን በቃ ትንሽ ቁስል ያለበት ምንድነው የሚባለው እና በቃ ውስጡ ላይ ያው ራሱ የሚያውቀው ሌላ ምስጢር ስላለው የሚለው ነገር ነበር የጠፋበት። ካቸርእቼ ከዛም እንግዲህ አይ ለምን እሷ ከፈለገች፣ እሷ ፈልጋ ነው ተማሪ ብንላት አንማርም ብላለች። ታዲያ ምን ማድረግ ይቻላል? እንግዲህ እሱ የራሷ ፈላጎቷ እስከሆነ ድረስ ምንም ማድረግ አንችልም ብሎ ነበር ያላት። በዚህ እድሜዋ አግብታው መውለድ ካልቻለች እኮ በጣም ከባድ ነው ደረጃዬ፣ እንዴት ይሄ ነገር በፈጣሪም እኮ በመልካም አይታይም። ስለዚህ እና ምን አድርግ ነው የምትይኝ ነበር ያላት ማለት ነው ወይዘሮ ማርታን። አይ እኔ እያልኩ ያለሁት ይችልች የሆነ ነገር ገደፍ ናድርጋት እና የራሷን ህይወት እንዴት ጀምር እናግዛት፣ እና ያለችው እንግዲህ እሱን ጠይቂያት እንዴ ያለች ነገር አለሽ እንዴ ስትላት፣ አረ እኔ ምንም አላለችኝም። ታዲያ ከምን አመጣሽ ሆነ ያላት ማለት ነው። አይ እንደው እኔ እንደ ሴት ልጅ እኔ ሴት ልጅ አይደለሁኝ እንደ ሴት ልጅ ያው የተሰማኝ ነው የነገርኩት ምናምን ነበር ያለችው ማለት ነው። እንግዲህ ከዛ በኋላ እሺ ብሎ እንግዲህ ሂደሽ ጠይቂያት አለሽ እሷን ጠይቂያት፣ እኔ ምን ማቀው ጉዳይ የለኝም ብሎ ነበር እንግዲህ ጋሽ ደረጀ ቅንጥስ ያለው እና ወይዘሮ ማርታ እንዴ፣ ምንድን ነው ታዲያ? ማለት ምን ነው ከፋህ ሳ ምንድን ነው ያስከፋህ? አስደበረ ሳ የሰላም ከዚህ ቤት መውጣት ለአንተ ምንድነው እንደዚህ የሚያስደብር እያለችው ነበረ። ያው ታውቂያለሽ እንግዲህ ያው አምላሹ ምንድን ነው ያለው ያው ታውቂያለሽ፣ ለልጆቻችን እንደሷ የሚሆን የለም። ስለዚህ ከዛ አንጻር ነው እንጂ ከሌላ ምን አስቤ ነው ብለሽ ነው ያላት ማለት ነው። አይ እንደዛ ከሆነ ዞሮ ግን ጠይቄ መልሷንም እኔም እነግርሃለሁኝ ብለውን የሄደችው እንግዲህ ወይዘሮ ማርታ እንግዲህ ጠይቃት፣ እርግጠኛ እንደምትጠይቃት አንጠራጠርም። እንግዲህ ሰላምም እስኪ ምን ትመልሳለች እሱን አብረን የምናየው ነው የሚሆነው። ሌላው አብይ እንግዲህ ናታንን እያሰቃየችው ነው። ማለት በቃ አለፍላጎቱ ከክላሱ እየሄደች በቀላው ላው ላይ ልትላተምበት ትላለች። በተለያየ ጥያቄ ጠይቃለች። አንተ አይገባም ትለዋለች። እንዴት አቃለሁ አቃለሁ ተምር ያለው ትላለህ፣ ግን ምንም ዝም ብለህ ባዱ የሆነ ጭንቅላት ምናምን የማትለው አይነት ነገር የላትም። እንግዲህ እሱም ዝም ብሏታል፣ ምንም እያላት አይደለም ውድ ቤተሰቦቻችን። በቀጣይ እኔ ነኝ አንቺ ምንም አይነት ከእህትነት የዘለለ ምንም አይነት ስሜት የለኝም ነበር ያለት ናታል። እሷ ግን እንዴት እንደዚህ ትለኛለ? እኔ አፈቅርሀለሁ ስላልኩ ነው እንዴ? እህት እህት ነኝ የምትለው አይባልም እኮ ጭራሽም አይባል ነገር ነው ያልከው እያለችው ነበረ። እሱ ማይ እኔ እኮ ምንም ለክፉ ንግግር አልተናገርኩሽም እውነታውን ነው የተናገርኩት ከእውነታው ደግሞ የትም አይሸሽም ነው ያላት። ሌላው ዳጣ እንግዲህ ያኔ ባለፈውን ወረቀት ይዛ ሞገስ ጋር አሳይታው ነበረ። ሞገስም እንግዲህ አንብቦት የዲኤንኤ ውጤት እንደሆነ ና ዲኤንኤውም ደግሞ የአባትና የልጅ እንዳል አደለ አንቺና ጋሽ ደረጃ አባትና ልጅ እንዳልሆናችሁ ነው የሚያሳየው ሲላት፣ ዳጣ እንግዲህ በጣም ተናዳ አልቅሳ ነበረ። ከፍቷት ነበር ግን ያው ውጤቱ የተሳሳተ ነው። የወሰደችው ሳምፕል ኤቢ የምትባለው ልጅ ምክንያቱም ከጋሽ ድርጅት ጸጉር ወስዳ የዳጣ ጋር ጸጉር ወሰድኩ ይብላ የወሰደችው የሰላም ጸጉር ነው። ሰላምና ጋሽ ደረጀ ደግሞ አባትና ልጅ ሊሆኑ አይችሉም፣ አይደሉም እሷ የመሰላት የዳጣን ጸጉር ነው። ግን የዳጣን ጸጉር አለ የሚወሰደችው እንግዲህ ዳጣም በኋላ እንደገና አስታውሳ ጸጉራንም ልቆርጣት እንዳለች በተለያየ ሰዓትም እንትን እንዳለች ሲቀጥል ያንን ከማበጠሪያውም ላይ እንደወሰደች አስታውሳ ነበረ ማለት ነው። እንግዲህ በዛም ደስ አላት። እንደገና ፊት ግን ጋሽ ደረጀ ልጅ በቃ አባቴ አይደለም ማለት ነው ብላ በጣም አልቅሳ ምናምን ከፍቷትኝ ነበር ማለት ነው። ቤተሰቦቻችን ላይክ እያደረጋችሁ ቪዲዮን ጀምሩ እስከ መጨረሻ ማየት፣ ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ እናመሰግናለን። በያላችሁበት ሰላምታዬ ድረሳችሁ። መልካም ጊዜ። ባይ ባይ